በዘራችሁ እንደዚህ አይነት ውርደት ያጋጥማችሁ። አሁን ሁለታችሁም ምንም ብላችሁ ማስረዳት አትችሉ። ምንም ብላችሁ ማስረዳት አፍ የላችሁም፣ የምሬን ነው። አፍ የላችሁም። አፋችሁን ዋጡት፣ ዋጡት፣ አንደበት የላችሁም። ለሩታ የሚያስረዱበት አንደበት የላቸውም። ፋሚሊ ሄርሜላም የሰው ባሌ ሙጥኝ እንዳለሽ ነው፣ ሙጥኝ እንዳለች ነው። የምሬን ይህን ያክል በሰው መጠላት ደግሞ በጣም የሚያስጠላ መውረድ ነው። መዋረድ ነው የምሬን ነው፣ መዋረድ ነው። ሄርሜላም ከህይወታቸው ውጭ ላቸው፣ በቃ ውጭ ላቸው። የምሬን ነው። አጅሬም አባቢም አይዞህ አይዞህ፣ እኛ ሌላ ምንም የምንለው ነገር የለም። ብንልህ ብንልህ አልሰማልክ፣ ብንልህ ብንልህ፣ ስንት ነገር ስንትና ስንት ነገር እያመጣል ለማስረዳት ሞከርነህ፣ ግን አንተ ያው ነህ፣ እዛው ላይ ያው ነህ። አትለወጥም፣ የምሬን ነው፣ አትለወጥም በቃ ይሄ ነው። ይሄ ነው መጨረሻም ሊደርስብህ የሚችለው ይሄ ነው። ከዚህ በላይ ወርደት ደግሞ የትም የለም፣ የትም የለም። የምሬ ነው፣ የትም የለም። ጭራሽ የምትጠብቀው ለምን? በራስህ ኮንፊደንስ የለህም፣ በራስህ ኮንፊደንስ የለህም። ወደዚያ በራስ ኮንፊደንስ የለም። ምንም እዚህ ላይ አታስመስሉ። የምሬ ነው፣ አታስመስሉ። እንደዚህ አይነት ለሰው የእሱን ንጹህነት ለማሳየት ብለህ እንደዚህ አይነት ችግር ውስጥ የምትከቱት አሁን እራሳችሁ ናችሁ፣ ራሳችሁ ናችሁ ጓደኞቹ ናቸው። ራሳችሁ ናቸው። አዘግቶ ስ ከተታችሁት ያላችሁት እንዴ ሰላሳ ደቂቃ ቁና ከዛ በላይ ቁጭ ብለው ምንም ያላደረጉትን መቼ ነው አንተ ወጣህ ፕራንክ ነው የምትለው? መቼ ነው እና መቼ ነው ስንተኛው ደቂቃ ስንተኛው ስንተኛው ሰከንድ ላይ ነው እሳቱ የመጣ ሰዓት ነው እሳቱ ሲመጣ እንደዛ ያልሆነ ችግሩ እሱም ያልሆነ ግለት ውስጥ ከገባ በኋላ ነው ፕራንክ ነው የምትለው የነበረ ኖስ ፈተና ነው የምትለው የነበረ የዛን ሰዓት ነበር የምትወጡት እንደ ግዴታ ያን ነገር ካደረገ ነው ካላደረገ አትወጡም፣ ከተደበቃችሁበት በጣም እኮ የሚያሳዝን የምሬነው ፋሚሊ በጣም ነው የሚያሳዝን ላቸው ገሰላቸውን አለ ማንም መሰል አለ ውልቅ ብሎ መውጣት እኮ ነው ከሰ ሕይወት ምንድን ነው እንደዚህ ሙጭጭ ማለት በቃ ው ነገረቻችሁ። ልክ ልካችሁን እኮ ተነገሯችሁ አይደል እንዲ ልክ ልካችሁን። ይሄ ንግግር እኮ በቂ ነው፣ እናንተ ከነሱ ሕይወት ለመውጣት በቂ ነው። በቃ የፈለጉትን ነገር የሚሰላቸው ኦዲንስ እናንተ ምን ቤት ናቸው እናንተ ምን ቤት ናችሁ? እንደዚህ የነሱን ንጹህነት ልታስመሰቅ ማናችሁና? እና ነው እናንተ ሲጀመርስ? ነው ሀሳቡ ያ ነው። ማናችሁና ነው እንዲህ? ኧረ በፈጣሪ በቃ አንፈልጋችሁም ከህይወታችን ውጡልን እኮ እያሉ ነው። እናንተ ናችሁ አሁን እያበጣበጣችሁን ያላችሁት። እናንተ ናችሁ ከህይወታችሁ ውጡልን። እንዲህ ሰው ምርር ብሎት ሲናገር እንኳን አይገባችሁም። የምሬ ነው፣ አይገባችሁም ሄርሜላስ አያስጠላችም? ጭንቅላትሽ ምን አይነት ምን አይነት ጭንቅላት ቢኖርሽ ነው? የምሬ ነው። ምን አይነት ጭንቅላት ቢኖርሽ ነው? እኔ እንደዚህ አይነት አስተሳሰብ ያለው ሰው በጣም በቃ የወረደ የዘቀጠ አስተሳሰብ ያለው ሰው እንደዚህ ሊያደርግ የሚችለው ሌላ ምንም ልለው አልችልም። ፋሚሊ የምሬ ነው። ሌላ ምንም ልለው አልችልም። እንዲ ከዚህ በላይ ምን ተብሎ ይነገራችሁ? ምን ተብሎ ይነገራችሁ? በቃ ከህይወታችሁ ውጭላችሁ። አንቺን ብትሆኝ ሄርሜላን ብትሆኝ ውጭላቸው። በቃ ሰው አስጠልቶታል። አንቺን ማየት በጣም ነው ያስጠላው ለምን አቶ ውጭ ምልክ ህይወታችሁ ረ በስመ ውጭ እያላችሁ ጻፉላቸው። ፋሚሊ ኮሜንት ላይ እየገባችሁ ከህይወታቸው ውጡላቸው አለቀ ካላስ በቃ ማለት ነው። አባቴ እዚህ ጋር ያውም አይገባትም። እንደዚህ አይነት ቦታ ባቴ ድራስ ሩታ የምሬና አይገባትም። በቃ አይገባትም። የሚገባትን ክብር መሰጠት መቻል አለባት። ሩታ የሚገባትን ክብር መሰጠት መቻል አለባት እንደዚህ አይነት ቦታ ላይ መገኘት ሁሉ የለባትም የምሬ ነው መገኘት ሁሉ የለባትም እንጂ የምሬ ነው ፋሚሊና እስከዛሬ ድረስ አብርሃምን ይች ልጅ ከህይወት አስወጣ ስንለው የነበረው ይሄንን ሁሉ ነገር እየፈራ ነው ይሄንን ሁሉ ነገር እየፈራ ነው እንዴ ከዚህ በኋላ እንዴት ነው ልታስተካክለው የምትችለው እች ልጅ ከህይወት ምንቅር አድርገ ማስወጣት ከብዶ ሚስትን ግን እዛ እዚህ ታስደርጋታለ የምሬ ነው ታመላልሳታለ አንተ ነበር ወደ እሷ ወዳለችበት መሄድ የነበረብን እንጂ አንተ አልነበረም የሚሆን መጥራት የነበረብ። እሷ የምሬ ነው፣ እሷም እኮ ሴት ነች ትሳሳትስ። እንዲህ የሰው ልጅ ሆኖ የማይሳሳት የለም። የሰው ልጅ ሆኖ የማይሳሳት የለም። በቃ የማይሳሳት ሰው የለም፣ በቃ በዚህ ምድር እንዲህ ቢሳሳቱ። እሺ እናንተ ቁጭ ብላችሁ ከዛው ልታዳምጡ ነበር። ሊያዳምጥ ነው የፈለጉ የነበረው ፋሚሊ ሊያዳምጡ። አያ ነውራን፣ ባለጌ ባለጌ ህዝብ። ይህ አብረን ነበር ምን ነገር እንደማይፈጠር አቀነባባሪዎቹ እነዚህ ናቸው። ኧረ በስመ አብ፣ ኧረ ተው፣ ኧረ ተው፣ ኧረ ተው። እናንተ ግን ምን አይነት ጓደኛ ናችሁ? የምሬ ነው። ምን አይነት ጓደኛ ናችሁ? በጣም ውለታችሁ በዛበት አብርሃም ውለታችሁ በዛበት። በጣም እንዲህ፣ እረ ተውፈሩ በእናታችሁ እንዲህ፣ ወዲህ ልጅ ነው እኮ ይህ ልጅ። ያልሆነ ነገር ቢያደርግ ኑሮስ፣ ኑሮስ ያለውን ነገር ነው ሁሉም ማወቅ ስላለበት ነው። አብርሃም በጣም እኮ የሚያሳዝን ነው። የምሬን ነው። በጣም ነው የሚያሳዝን ነው። እኔ አላቅም ምን ማለት እንዳለብኝ፣ ባላቅ ሩም ውስጥ ጭራሽ ሩም ውስጥ ጭራሽ ፋሚሊ ጌስት ሃውስ ውስጥ ላይ እንደዚህ አይነት ፈተና ምንም አግባብ የሌለው ነገር ነው። ምንም የማይጨበጥ ነገር ነው። የምሬ ነው። ምንም ማለት ምን እስከሚፈጠር ነው? እናንተስ ቁጭ ብላችሁ ከውስጥ የምትጠብቁ የነበረ ምን እስከሚፈጠር ነው? ስለምናምንህ ምናምን ነገር እዚህ አትሰክሶ ወደዛ ሂዱ። እንዲህ ትሰክሳላችሁ፣ እንደዚህ ቁማችሁ ኧረ በስመ አብ አረ፣ ፈሩ። የምሬ ነው። ማፈር እኮ አለ አንዳንድ ጊዜ ማፈር ጥሩ ነው። የሆነ ማፈር ማፈር አለባችሁ። አንዳንድ ባደረጋችሁት ነገር ማፈር አለባችሁ። በቃ ያየችውን እንግዲህ አይታለች። ሩጣም ቢሆነው ምን እንድታስብ ነው? እናንተስ የምትፈልጉት እንደዚያ ቪዲዮ እየሰራችሁ ምን እንድታስብ ነው የሚፈልጉት? እች ልጅ እኮ ከዚህ ክፍል ውስጥ መግባት አደለም መግባት አብርሃም ጋር ራሱ ወደዚህ ወዳሉበት ገስታ ውስጥ መምጣት ራሱ የለባትም። ከአብርሃም ጋር አይደለም እዚህ ሩም ውስጥ መግባት ማለት። ሰላም ሰላም፣ ውድና የተከበራችሁ ዩቱብ ቻናል ተከታታዮቼ እንደምን አላችሁ እንደምን ቆያችሁልኝ? ሁሉ ሰላም፣ እኔ አለሁላችሁ። ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ጉድ ነው ጉድ ነው ዘንድሮ ፋሚሊ፣ ጉድ ነው ዘንድሮ ነው የሚያስብል። ሌላ ምንም ልንል አንችልም። እስካሁን እየተመለከታችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እናልፋለን። ምንድን ነው ምትረዳ? ምንድን ትረዳህ ነው አንተና የምትፈልገው እንዴ? ምንድን ምን ትረዳሽ? እሺ እሺ እያለች ሁሉንም ነገር እሺ እንድትል ነው እንዴ የምፈልገው። በቃ አላወቅክም። አንተም ተደረግ። እንደዚህ ያልተፈለገ ነገር ገጠመ አለ። በቃ ለመረዳት ዝግጁ ነሽ? ምናምን እንዲ አንተ ተንበርክ መለመን ያለብ እሷን ዲቫስ ዲስት አድርጋታለ። ምን ትረዳ እሺ። አሁን ነው የተጧጧፈው። አሁን ተጧጧፈ። ጌም ነው የያዙት። ቀልድ ነው። በጣም ጎበዝ ናችሁ፣ እባክህ በጣም ጎበዝ ጂኔዝ። ጭንቅላት ነው ያላችሁ። የምሬን ነው። በጣም የሚገርም ጭንቅላት ነው ያላችሁ። በጣም እናንተ አደነኳችሁ ሁላችሁም በጣም ጎበዞች ናችሁ። እንዴት ነው ያሰባችሁት? ምን ስትሉ ያሰባችሁት? በሰማ ተመካከረም ያደርግ ነው። በቃ ምን መካከል የምታደርገው? በቃ ይህንን ፈተና እንደምታልፈ አውቀን ነው ይህንን ነገር ያደርግ ነው። በቃ ሩታ ብታፍርዳ ይችላል። ቤ ተፈጠሩ አሁን እዚህ ላይ ወንድ ልጅ አይደለ? ቢሳሳትስ? በምን እርግጠኛ ሆናችሁ ነው እንደዚህ የምትፈትኑ? ቢሳሳትስ? ሰው አይደለም ይሄ? ቢሳሳትስ? እንዲህ ቢወድቅስ ያማቸዋል፣ እንዴ ጤነኛ አይደላችሁም። የምሬ ነው ጤነኛ አይደላችሁም። አብርሃም እና ሩታን እኮ አንድ ለማድረግ እንደዚህ በማድረግ አይደለም አንድ የምታደርጓቸው? አሰላም የምታደርጓቸው እኮ በዚህ መልኩ አይደለም እንዴ ዝም ብላችሁ ያልሆነ ሳይንስ። አሁን ይሄ ምንድን ነው ሻውን የሚባሉ ምን ይባላል ፋሚሊ፣ ይሄንን ነገር ብሳሳት ብሳሳትስ ቢሳሳትስ ወንድ ልጅ አይደል? እኔ እኮ ግራዬ ገብቶኛል። ቢሳሳትስ? አዎ ቢሳሳትስ፣ እንዲሁ ሳትብሉት ሌላ ነገር ቢያደርግስ? እንዲህ የምሬን ነው ፋሚሊ፣ ቢሳሳትስ? ኧረ በስመ አብ የምሬን ነው። በእንደዚህ አይነት እኔ አላቅም። በቃ ይሄም የኛም ጥያቄ ነው። ተሳስተውስ ቢሆን አሁ ተሳስተውስ ቢሆን ምንድን ነበር የምታደርግ? ምንድን እንዲፈጠር ነው አንተስ ምትፈልግ የነበረው? ቢሳሳቱ ምንድን ነበር የምታደርጉት? ሶሉሽናችሁ ምንድን ነው የነበረ? እንዲህ በጣም የሚገርም ነገር እኮ ነው እዚህ ላይ እየተደረገ ያለው ፋሚሊ። ምሬ የሚገርም ነገር እኮ ነው እንዲህ እንደዚህ አይነት ፈተና የለም። እንደዚህ አይነት ፈተና የለም። በራስ ኮንፊደንስ ኮንፊደንስ የለህም። ምንም እዚህ ላይ አታስመስሉ። የምር ነው አታስመስሉ። እንደዚህ አይነት ለሰው የእሱን ንጹሕነት ለማሳየት ብለህ እንደዚህ አይነት ችግር ውስጥ የምትከቱት አሁን ራሳችሁ ናችሁ። ራሳችሁ ናችሁ። ጓደኞቹ ናችሁ። እንዴ፣ ሰላሳ ደቂቃ አውቅና ከዛ በላይ ቁጭ ብለው ምንም ያላደረጉትን መቼ ነው አንተ ወጠህ ፕራንክ ነው የምትለው? መቼ ነውና መቼ ነው ለስንተኛው ደቂቃ ስንተኛው ስንተኛው ሰከንድ ላይ ነው እሳቱ የመጣ ሰዓት ነው እሳቱ ሲመጣ እንደዛ ያልሆነ ችግር እሱም ያልሆነ ግለት ውስጥ ከገባ በኋላ ነው ፕራንክ ነው የምትለው የነበረ ነው ፈተና ነው የምትለው የነበረ የዛን ሰዓት ነበር የምትወጡት። እንዴ፣ ግዴታ ያን ነገር ካደረገ ነው ካላደረጋት አትወጡም ከተደበቃችሁበት

ሁሌ ቆይ፣ ሰው ህይወት ውስጥ እየገባችሁ የፈለጋችሁትን ነገር ማድረግ እንደፈለጋችሁ መሆን ያስደስታችኋል እኮ ከምንም እና ከምንም በላይ ማለት፣ ግልጽ የሆነ ነገር ነው። ከህይወታችሁ ውጡ፣ ከህይወታቸው ውጡላቸው፣ በቃ ጓደኛ ተብዬ ማንሜና ተብዬ ውጡ፣ ጠርግርግብላችሁ፣ በቃ እራሳቸው እንደፈለጉ ይሁኑ። ራሳቸው ቢጣሉ በራሳቸው ይታረቃሉ። እናንተ ግን እዚህ እየመጣችሁ ወሬ እያራገባችሁ ምናምን ነገር የምታደርጉት ነገር ከቀን ወደቀን የሚያስጠላ ነገር፣ በቃ ነውር ብቻ። የምሬን አያስጠላችሁም እንዴ? ምንድን ነው ይህ? እኮ አይደለም ጓደኝነት እኮ አይደለም። እናንተ አሁን ጓደኝነት ያደረገ ጓደኝነት ይዟችሁ ያደረጋችሁ እሱን የጠቀማችሁት መስሏችኋል። ገደልን የከተታችሁት፣ የምሬ ነው፣ ገደልን የከተታችሁት እንጂ አልጠቀማችኋል። ምንም አልጠቀምም። ምንም አልተጠቀ ከእናንተ አልተጠቀምም አብርሃም ምንም ማለት እንዲ አረፋሩ አበደላችሁ። አብርሃም አበደላችሁ፣ አበደላችሁ ፋሚሊ አብርሃም አበደላችሁ ው አሁንም ቢሆን ጊዜ አረፈ ደም በቃ፣ ሄርሜላ ምትባል ልጅ ከህይወትህ አስወጣ። ከዚህ በላይ እኛ ምንም ቃላት ልንነግር አንችልም። ሄርሜላን ከህይወትህ አስወጣ። በቃ ጓደኞችን በትዳር ማል እንዲገቡ አታደርግ። አለቀ ደቀቀ። የምሬን ነው። ከዚህ በላይ ምንም አይነት ቃል አንተን ሊገባ አይችልም። እንደዚህ ካልተባለ ሊገባ አይችልም እንዴ። እንደዚህም ብለን ከገባ ጥሩ ነው። ከገባ ጥሩ ነው። በቃ ከህይወታቸው፣ ከህይወታ አስወጣቸው። በቃ አለቀ። በቃ በግል በፕራይቬት የሆነ ላይፍ አታስገባ፣ እነዚህን ሰዎችና እዚህ ብቻዋን እኛ ሳንኖር ብቻዋን ፕራንክ ብታደረግ አሳብም ነበር። ሁለታችሁ ብቻ ሆናችሁ ብታገኛችሁ ምን ትላለህ? ምን እኔ አልገበኝም። አረ አቤል ዝም በል እንዴ ዝም በል። እንደዛ ማሰባችሁ እንዴ ጭራሽ። ሁለታችሁም ብቻ እናንተስ እሺ ኖራችሁ ጭራሽ ሁለታችሁ እንዴ እና ሁሉ ቆመን ጠበቀኝ ነው አንድ እግሩን ነግ የአንድ እግሩን ልብስ ሸክፈው በነጠላ ጫማ እንዲህ እንዲህ እያለ መሄድ እኮ የቀረ ፋሚሊ እንዲህ እንግዲህ ይሄው እንደተመለከታችሁት ነው። አብርሃምም ጨርቁን እየጣለን ጨርቁን እየጣለ ነው። የሚገርሙ ጓደኞች እንዳሉትም ተመልክተናል። የሚገርሙ በጣም በቃ አሳቢ በቃ ከህይወት አስወጣ ሌላ ምንም ልንል አንችልም። ሄርሜላንም ባታሳየኝ ከዚህ በኋላ ደስ ይለናል። እና ቤልም ቢሆኑ በፕራይቬት የሆነ ላይፍህ በአንተና በሩታ መካከል ገብተው እንደዚህ እንዳያደርጉ ብትነግራቸው ጥሩ ነው። በቃ አልፈልግም፣ እኔ እንደዚህ አይነት ነገር እንድታደርጉ አልፈልግም። ከህይወቴ ውጡልኝ ማለት ትልቅ ነገር ነው። የሚያስከፋ ነገር አይደለም። ካላስ አለቀ። ሶ እንግዲህ በተረፈ ኮሜንት ላይ የገባችሁ ሀሳብ አሴታችሁን ስጧቸው፣ ለሩታም ለአብርሃምም ለሁሉም ነው። ቪዲዮውን ሜንሽን አድርጌ ፖስት ማድረገው ይመለከቷል። የዩታል ፋሚሊ የዛሬ ቪዲዮ ንመስል ነበር። በቀጣይ እስካገኛቸው ድረስ መልካም ሁሉ እመኝላቸዋለሁ። ይህን ቪዲዮ የተመለከታችሁ ሰብስክራይብ ካደረጋችሁ ሰብስክራይብ በማድረግ እኔ ወንድማችሁን ማበረታታት ትችላላችሁ። የዛሬ ቪዲዮ ንመስል ነበር ባይ